የምናወራቸው ነገሮች በእንግሊዝኛ እንዴት ማለት እንችላለን? የሚለውን እናያለን። ነምበር ዋን ኪሎ ስንት ነው? ኪሎ ስንት ነው? በእንግሊዝኛ ኪሎ ስንት ነው? ኤክሰለንት ሃው ማች ዲዩ ወይ እንላለን። ምን ያለው ኪሎ ብላችሁ ለመጠየቅ ስፈልጉ ማለት ነው። ለምሳሌ እንደ ወፈር ብሎ ሲለኝ ስንት ኪሎ፣ ሃው ማች ዲዩ ወይ ብላችሁ መግለጽ ትችላላችሁ። እስኪ እሷ ስንት ኪሎ ናት በይኝ። እስኪ ደግሞ ሃው ማች ደስ ሺ ወይ ብለን እንገልጻለን ማለት ነው። ኤክሰለንት አንድ አግኝተሻል ማለት ነው። ሁለተኛ፣ ስንተኛ ልጅ ነህ በይኝ እስኪ እስኪ በእንግሊዘኛ ስንተኛ ልጅ ነህ? እነዚህ ነገሮች ትንሽ ትሪክ የሚያደርጋችሁ ምን መሰለሽ? በእንግሊዝኛ ስንተኛ የሚባል ነገር የለም፣ ታውቂያለሽ? ልጅ ስንተኛ በይ እስኪ፣ ብቻውን የለም። ከእንግሊዝኛ ከሌሉ ቃላቶች መካከል አንደኛው ስንተኛ የሚለው ቃል የለም ጭራሽ ማለት ነው ራሱ የሚወክል ማለት ነው። በተለያየ መንገዶች ናቸው ልንተካው የምንችለው ማለት ነው። ስለዚህ ስንተኛ ልጅ ለማለት ከፈለጋችሁ ዋትስ ዮር በርዝ ኦርደር ትላላችሁ ማለት ነው። ነገር አትፈልገኝ! ነገር አትፈልገኝ!

ነገር አትፈልገኝ እያላችሁ እየተናገራችሁ ነው ማለት ወይ፣ ደግሞ ለሴትም ይሆናል። ዳንታውንት የሚካልኩች ነገር አትፈልገኝ እያልኩሽ እየገለጽኩልሽ ነው ማለት ነው። ግን እሺ፣ ድንኳን ሰባሪስ? ድንኳን ሰባሪ፣ እስኪ በእንግሊዝኛ ድንኳን ሰባሪ በይ። ምን ድንኳን ሰባሪ ብሬክ እስኪ በእንግሊዝኛ ድንኳን ሰባሪ በላይ ድንኳን ሰባሪ ድንኳን ብሬከር። ድንኳን ሰባሪ በእንግሊዝኛ ቢያንስ ድንኳን ከት ነው የምለው ማለት ከት ማለት ያው እንደዛ ነው የምለው። ያው ድንኳን በአማርኛ ቢሆንም ድንኳን ቴንት ይባላል። ቴንት ይባላል። ድንኳን ዘንግ አስገባሽ ድንኳን ሰባሪ እያለች ነው ማለት ነው። ጌት ክራሽ ይባላል ድንኳን ሰባሪ። ድንኳን ሰባሪ አውቀው ሳይሆን እነሱ ጀስት የሆነ ድግስ ላይ ሊሆን ይችላል ሳይጠሩ የሚሄዱ ሰዎች አሉ። እንደሱ አይነት ሰዎች ናቸው እንጂ ውጭ ሀገር ድንኳን ሰባሪ ኖሮ አይደለም ይ ባህሉ ኖሮ ሳይሆን፣ ግን ኢንቫይት ሳይደረጉ የሚሄዱ አይነት ሰዎች ምን ይባላሉ? ጌት ክራሸር ይባላል ማለት ነው። እስኪ ድንኳን ሰባሪዎችን ተጠንቀቁ በይ። ስቴይ አዌይ ማለት ራቋቸው ነው ተጠንቀቁባቸው ነው። ይኸኛው ደግሞ እናንተ ኮሜንት ሴክሽን ላይ እንድትጽፍልኝ ይፈልጋለሁ። ድንኳን ሰባሪዎችን ተጠንቀቁ ሁላችሁ ኮሜንት ሴክሽን ላይ ጻፍልኝ ማለት ነው። ኦራይት ነምበር 5። ወጣ ብለሽ አናግኝ ወይ ደሞ ለአንቺ ወጣ ብለሽ አናግኝ። በእኔ እስኪ አሁን ደውልሽልኝና አቤት እንደሆንኩ ስታቂ ወጣ ብለሽ አናግኝ። ውጭ አልሽ። ካን ዩ ጎ አውትሳይድ ኤንድ ቶክ ቱ ሚ። ካን ዩ ጎ አውትሳይድ ኤንድ ቶክ ቱ ሚ። እሺ እስኪ ትንሽ አሳሺኝ። ወደ ውጭ ወጣና በእንግሊዝኛ ወጣ ብለሽ አናግሪኝ ለማለት ከፈለጋችሁ ን ማለት ትችላላችሁ።

አይ ዶንት ኖ አላውቅም። ልብሴን አሳጥብሻለሁ አላጠመኝም። እሺ ለብሰሻል። እስኪ በእንግሊዝኛ ልብሴን አሳጠብኳት በላይ። አይ አም ዋሺንግ ማይ ክሎዝ። ሌላ ሰው ነው ያሳጠብከው ሰው። ልብሴን እያሳጠብኳት ነው በላይ። እስኪ አይ አም ዋሺንግ ዲ ማይ አዘር ክሎዝ አልራይት ቴንክ ዩ ቬሪ ማች። እስኪ በእንግሊዝኛ ልብሴን አሳጠብኳት በላይ። ክሎዝ ዋሺንግ። እስኪ ትንሽ አሻሽል። እስኪ በእንግሊዝኛ ልብሴን አሳጠብኳት በለኝ። ልብሴን አሳጠብኳት በእንግሊዝኛ ማለት ነው ሺ ወሽድ ማይ ክሎዝድ ኦኬ። እሱ ለምንድን ነው የሚቀርበው? ልብሴን አጠበችልኝ ነው አደለ? ግን አንተ ነህ ያሳጠብካት እና ልብሴን አሳጠብኳት በለኝ። እስኪ ልብሴን አሳጠብኳት፣ ልብሴን አሳጠብኳት ንዩ ማ እስኪ በእንግሊዝኛ ልብሴን አሳጠብኳት በላይ። አይ ሀቭ ሀልፕ ክሎዝ ዎሽንግ አይ ሀድ ሄር ዎሽ ማይ ክሎዝ ኮዛቲክ ቨርስ የሚባሉት እንደዚህ ናቸው። ኮዛቲክ ቨርስ ዩቲዩብ ላይ አለላችሁ። ከዚህ በፊት የሰራን ከሚሰማ ጋር እዚህ ዩቲዩብ ላይ ሰርተንላችኋል። ኮዛቲክ ቨርብስ ይባላሉ። እንደዚህ አስደረግኳት እናም ለማለት እስኪ መኪና አስገዛሁት በይኝ። እስኪ እናንተ ሚንግድ ጽሑፍ ላይ ይፈልጋሉ ኮሜንት ሴክሽን ላይ እንድጽፍልህ ይፈልጋል። ልብስ የማሳጠብኳ ስትሉ አይሃድ ሀር ወሽ ማእክሎች ስላላችሁ እናንተ ደግሞ መኪና አስገዛውት ብላችሁ ጻፉልኝ። እስካሁን ስንት ነው ያገኘች? ሁለት ሶስት ከስድስቱ ሶስት አግኝተሻል። ቀጥሎ በጆሮዬ ንገረኝ በይኝ እስኪ። በጆሮዬ ንገረኝ ዊስበሪን ማይርስ እሱ ግን ተመንሾ ከሾ

አስ አራት ከሰባት ጎራ በል፣ በይ እስኪ ጎራ በል ግባ ነው። ለምሳሌ በቃ በዛው ስታልፍ ጎራ በላ ምናምን እላለን። ወይ ደግሞ ጎራ እላለሁ በቃ ድሮፕ አይ ድሮፕ አይ ካላችሁ ምንድን ነው ጎራ በል እያላችሁ ነው ማለት ነው። አሁን ድሮፕ አይ ካልኩ ደግሞ ጎራ ላለው እያልኩ እየገለጽኳችሁ ነው ማለት ነው። ስለዚህ ድሮፕ አይ ሲሆን ጎራ በል ለማለት ስትፈልጉ ማለት ነው። ኤክሰለንት አትጩህብኝ ላት ዶንት የል አት ሚ ካላችሁ አትጩህብኝ እያላችሁ የተለየ የሆነ ሰው በጩህ ሲያወራችሁ ሊሆን ይችላል፣ ብቻ ሆነ ነገር ሲናገራችሁ ዶንት የል አት ሚ ብላችሁ መግለጽ ይችላላችሁ ማለት ነው። እሷ ላይ አትጩህ። ባበይ ትራምፕ

ኦማ ስልተኛ የአሜሪካ ፕሬዚዳንት ነበር እያልኩ ነው ማለት ነው። አሁን ላይ ያለውን ከሆነ ደግሞ ዋት ነበር ፕሬዚዳንት ኤዝ ትራምፕ ብለን እንገልጻለን ማለት ነው። ኦባማ ወይ ደግሞ ኤዝ ትራምፕ ብለን መጠየቅ እንችላለን ማለት ነው። እነዚህ ከአስር ጥያቄዎችን ታገኝሻ አንቺ ምንም ስንት ያመጣችሁ የሚለው እስ ብዙ ነገር እንደተማሩበት ተስፋ አደርጋለሁ። እንድንሰራላቸው የምትፈልጓቸው ቶፒኮች ካሉ ደግሞ እታች ኮሜንት ሴክሽን ላይ ጻፉልን፣ በደምብ እንሰራላቸዋለን። ፍሬንችና እንግሊዝኛን በደንብ ከኛ ጋር እንዲችሉ እናደርጋቸዋለን ማለት ነው። ፍሬንች ክላስ እንዴት ነበር? ግን የቻልቻቸውን ነገሮች ነገረኝ ማድማዜያ